ሄሎ። አቤት። አዎ፣ ደውለሽ ነበረ። በሰላም ነው። ብር ፈልጌ ነበር። ለምንሽ? እኔ ብር የለኝም። አንድ ብር የለኝም። አንድ ብር የለኝም እና ታዲያ፣ እኔ ምን አገባኝ ኑሮ ቢወደድ። ለራሴ ስራ አጥቼ ቁጭ ብያለሁ፣ እኔ አንድ ብር የለኝም። እኔ ብር የለኝም፣ አንድ ብር የለኝም፣ አንድ ብር አንድ ብር የለኝም። አገር ስትደውሉ ማለት ነው። ደወላይ ደወላይ ደወለ አንሽላት ላኪ ብር በያት ብር ላኪ በያት ይላል አዳም። ሄሎ እንዴት ነሽ ፀሐይ? እንደው ሚስኮል ባረግ ሚስኮል ባረግ እንደው አትመልሽም በሰላም ነው። እንደው እኔ እኮ እንደው ትንሽ ብር አነስ ብሎኛል እና እንደው እንድትልክልኝ ነበረ። አረ ትንሽ ነው የምፈልገው ብዙም አይደለም። ትንሽ ነው የምፈልገው። እንደ ባየሽ እኮ እዚህ ሁሉም ነገር ተወዷል። እንደው ምን እናርገው ብለሽ ነው። እንደው ስኳሩም ተወደደ፣ ቡናውም ተወደደ፣ ጤፍ አስራ አምስት ሺህ ገባ። ሁሉም ነገር ተወደደ። ምን እንሆን ብለሽ ነው? አንቺ ነሽ ወደ ወደዳ ወደ ማን እንሄድ ብለሽ ነው? ምን ይሻላል ታዲያ? ኧረ ተይ፣ ከሰውም ቢሆን ፈለግ አድርጊ። እንደው አንቺ ብታጭ ከሰውም ቢሆን ፈልጊ። እንደው ታዲያ ምን ይሻላል? እንደው እዚህ ባይሽ ሁሉም ነገር ተወዷል። እንደው የትምህርት ቤቱን ክፍያ፣ ሁሉም ነገር ተወዷል ባይሽ፣ እንደው ምን ይሻላል?